የምትኖርበት ቦታ ቤዝመንት ወይም የመኪና ማቆሚያ እስከ ካንሰር የሚያደርስ በሽታ መንስኤ ሊሆን እንደሚችል ያውቃሉ? ዛሬ በዚህ ቪዲዮ በጥራት ያልተሰራ ቤዝመንት ምን እንደሚመስል እና በጥራት የተሰራ ቤዝመንት ምን አይነት እንደሆነ እናያለን። ብዙ ጊዜ ቤዝመንት ትኩረት የማይሰጠው ቤት አካል ቢሆንም እኛ ግን በጣም በጥንቃቄ ሊሰራ እንደሚገባው ስለምናምን ይህም ቪዲዮ ካያችሁ በኋላ ስለ ቤዝመንት ጥራት ጥሩ መረጃ እንደምታገኙ አንጠራጠርም። ውሃ በተደጋጋሚ ጊዜ የሚጠራቀምበት ቤዝመንት ለባክቴሪያ እና ለፈንገስ ኢንፌክሽን ሊያጋልጥ ይችላል። ይህም በሰዎች ላይ የቆዳ ኢንፌክሽን፣ እንዲሁም የተበከለው አየር ደግሞ በተለያዩ የመተንፈሻ አካላት በሽታ ያጋልጣል። አሁን በዚህ ሰዓት ብዙዎቻችን የኤሌክትሪክ መኪና እንጠቀማለን። ብዙዎቻችን ቻርጅ የምናደርገው ደግሞ ቤዝመንት ውስጥ የተገጠመ ቻርጅንግ ስቴሽን ላይ ነው። ነገር ግን ወተር ፕሩፍ ያልሆኑ ቤዝመንት ላይ ውሃ ሲገባ ኤሌክትሪክ ሾክ እንዲሁም የተለያዩ የእሳት አደጋዎችን ያጋልጣል። ሌላው አንዳንድ ቤዝመንቶች ግድግዳ ላይ መሬት ላይ መሰንጠቅ ወይም ክራክ አግኝታችሁ ይሆናል። ራዶን የተባለ ሬዲዮ አክቲቭ ጋዝ ከዚህ ክራክ አማካኝነት ወደ ሰውነት በመግባት ሳምባ ካንሰር ሊያስከትል ይችላል። እነዚህ እና የተለያዩ የጤና ችግሮች ዋተር ፕሮፍ ያልሆነ ቤዝመንት ላይ የሚከሰቱ ናቸው። ብዙ ጊዜ እነዚህን ነገሮች አናስተውላቸውም፣ ነገር ግን በእኛ ላይ ትልቅ ጉዳት ያስከትላል። ስለዚህ ከዚህ በኋላ ቤት ስትገዙ እነዚህን ነገሮች ልብ ማለት ያስፈልጋል። በተጨማሪም ስለ ቤዝመንት ስናነሳ የኑሮ ዘይቤያችንን የሚያቀል መሆኑን ማረጋገጥ አለብን። ለምሳሌ መግቢያው እና መውጫው አንድ የሆነና የተለያየ ቤዝመንት ስንጠቀም የተለያየ ኤክስፕሪንስ አለ። ሌላ መኪና እስኪገባ ወይም እስኪወጣ እየጠበቅን ወይም መተላለፍ አቅቶን ረጅም ሰዓት ተሰልፈን የጠበቅንበት ጊዜያት ይኖራሉ። ይሄ በፍጹም የኑሮ ዘይቤያችንን የሚያበላሽ ነው። ሌላው የቤዝመንት ከፍታ ነው። የቤዝመንት ከፍታው የድንገተኛ አደጋ ተሽከርካሪዎች የሚያስገባ ነው ወይ የሚለውን ማረጋገጥ አለብን። የምንኖርበት ህንፃ ቤዝመንት ከፍታ አምቡላንስ እና የእሳት አደጋ ተሽከርካሪ የሚያስገባ መሆን አለ። አንድ ሰው ድንገተኛ የጤና እርዳታ ቢያስፈልገው አምቡላንስ እስከ ቤዝመንት ድረስ ገብቶ በአሳንሰሩ ውስጥ በስትሬቸር ተጠቅሞ እርዳታ እንዲሰጥ የሚያስችል መሆን አለበት። ያለ ስትሬቸር ታማሚ ማንቀሳቀስ ለስብራት፣ ለተባባሰ አደጋ እንዲሁም ረጅም ጊዜ በመውሰዱ ምክንያት ታማሚው ሳይታከም ለሞት እስከ መዳረግ ያደርሳል። ለዚህም ነው የመኖሪያ መንደሮች ሲሰሩ ሄልዝ ሀዛርድ እንዲከላከሉ ተደርጎ መሆን አለበት የምንለው። ይህ ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ አድርጉ።